ጤና ይስጥልን ክብሯን ተመልካቾቻችን፣ ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን የመራውን ያየንቱ አመዳብሪያችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች፣ በሐረሪ ክልል በድሬ ጠያራ ወረዳ የብልጽግና ፓርቲ የድሬ ቀበሌ ብልጽግና ህብረት አንደኛ ሩብ ዓመት ኮንፈረንስ ተካሄደ። በሁሉም ዘርፍ የተጀመረውን ልማትና ብልጽግና ለማረጋገጥ መንግስት ትኩረት ሰጥቶ እየሰራ መሆኑን በመድረኩ ተገልጿል። ዘገባው የባልደረባችን እንዲኔ መሐመድ ነው። ሄኖ ግርማ በዝርዝር ያቀርበዋል። በሐረሪ ክልል በድሬ ጠያራ ወረዳ የብልጽግና ፓርቲ የድሬ ቀበሌ ብልጽግና ህብረት አንደኛ ሩብ ዓመት ኮንፈረንስ ተካሂዷል። በኮንፈረንሱ ላይ በክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ጉዳዮች ዳይሬክተር አቶ ታመነ ፍቃዱ እንደገለጹት ህብረተሰቡ ሰላሙን በመጠበቅ የተጀመሩ የልማት ስራዎችን በማጠናከር በኩል አስተዋጽኦ ሊያደርግ ይገባል ብለዋል። መንግስት በሁሉም ዘርፎች የህብረተሰቡን ኑሮ ለማሻሻል እየሰራ መሆኑን ገልጸው ሁሉን አቀፍ ብልጽግናን ለማረጋገጥ ህብረተሰቡ ተሳትፎን አጠናክሮ ሊቀጥል እንደሚገባም ገልጸዋል። የሀረሪ ክልል ህብረት ስራ ማህበራት ማደራጃና ማስፋፊያ ኤጀንሲ ኃላፊ አቶ ሚልኬሳ አህመድ ብልጽግና ዘላቂ ልማትን ለማሳካት በቁርጠኝነት እየሰራ ነው ብለዋል። የወረዳው ሰላምና ልማትን ምሳሌ ለማድረግ ህብረተሰቡ ከአመራሩ ጋር በቅንጅት ሊሰራ ይገባል ሲሉም ገልጸዋል። የክልሉ ንግድ ልማት ኤጀንሲ ኃላፊ አቶ ሸሪፍ ሙሜ በበኩላቸው ህብረተሰቡ ከጸጥታ አካላት ጋር ተቀናጅቶ ሰላምን በመጠበቅ የብልጽግና እቅድን ለማሳካት በቁርጠኝነት ሊሰራ ይገባል ብለዋል። የድሬ ጠያራ ወረዳ ዋና አስተዳዳሪ አቶ ማሐመድ ጀማል የተጀመረው የብልጽግናን ጉዞ ለማሳካት ሁሉም በቅንጅት ሊሰራ ይገባል ብለዋል። በሁሉም ዘርፍ የተጀመረውን ልማትና ብልጽግና ለማረጋገጥ መንግስት ትኩረት ሰጥቶ እየሰራ መሆኑንም ገልጸዋል። ሰላም የሁሉም ነገር መሰረት ነው ያሉት አስተዳዳሪው ህብረተሰቡ ለሰላሙ ዘብ ሊቆም ይገባልም ብለዋል። ኢትዮጵያ ያነሳቸው የባህር በር ጥያቄ ከዓለም አቀፍ ስምምነቶች አኳያ ተቀባይነት ያለው በመሆኑ ዲፕሎማሲያዊ ጥረቶችን ማጠናከር እንደሚገባ በሐረር ከተማ የሚኖሩ አንድ የታሪክ መምህር ተናገሩ። የባህር ባለቤት በነበረችበት ወቅቶች በቀጠናው በአፍሪካ እና በዓለም አቀፍ ደረጃ የነበራት ኢኮኖሚያዊና ጂኦፖለቲካዊ ተጽዕኖ ከፍተኛ እንደነበርም ተነስተው ተናግረዋል። ዘገባው የሄኖክ ግርማ ነው። ተጨማሪ አለን። አስተያየታቸውን ለሐረሪ ብዙሃን መገናኛ ኤጀንሲ የሰጡት የታሪክ መምህር ፍቃዱ ተፈራ ኢትዮጵያ ከባህር በር ጋር የነበራት ቁርኝት ከ20 ዓመታት በላይ ያስቆጠረ መሆኑን አንስተዋል። በተለይም ኢትዮጵያ በአክሱም ዘመነ መንግስት በዓለም ላይ ልዕለ ሀያላን ከሚባሉ ሶስት ሀገራት መካከል አንዷ መሆኗን ገልጸው ይህም በቀይ ባህር ላይ ከፍተኛ የሆነ ጂኦፖለቲካዊና ና ኢኮኖሚያዊ ተጽዕኖ እንደነበራት ማሳያ መሆኑን ገልጸዋል። አክሱም በቀይ ባህር ላይ የነበራት ወታደራዊ፣ ፖለቲካዊ ና ኢኮኖሚያዊ እንዲሁም ማህበራዊ ተጽዕኖ እጅግ ከፍተኛ እንደነበረ የሚገልጹ በሶስተኛው ክፍለ ዘመን የተጻፉ የድንጋይ ላይ ጽሁፎች በአዶሊስ ወደብ አካባቢ መገኘታቸው አንዱ ኢትዮጵያ ከቀይ ባህር ጋር ያላትን ግንኙነት አመላካች ነው። ኢትዮጵያ የምጽዋና አሰብ ወደቦችን እያለማች ለዘመናት ለውጭና ገቢ የንግድ እንቅስቃሴዎች ስትጠቀምበት እንደነበርም የታሪክ መምህሩ ያስታውሳሉ። ነገር ግን በ1983 ዓ ም በአገሪቱ ወደ ስልጣን የመጣው መንግስት መሪዎች የኤርትራን ጣፋንታ የወሰኑበት የተሳሳተ ውሳኔና በተለያዩ ወቅቶች የገጠመው የውስጥና የውጭ ተጽዕኖዎች አገሪቱ ወደብ አልባ እንድትሆን አድርጓታል ይላሉ። ኢትዮጵያ የቀይ ባህር ባለቤት በነበረችበት ወቅቶች በቀጠናው በአፍሪካና በአለም አቀፍ ደረጃ የነበራት ኢኮኖሚ ኢኮኖሚያዊና ጂኦ ፖለቲካዊ ተጽዕኖ ከፍተኛ እንደነበረ መምህር ፍቃዱ ያስታውሳሉ። ኢትዮጵያ የቀይ ባህር ላይ የነበራት ተጽዕኖ በአካባቢው ጂኦ ፖለቲክስ ላይ ያሳደረው ተጽዕኖ እጅግ በጣም ከፍተኛ ኢትዮጵያ በምስራቅ አፍሪካ ከሚገኙ እና ብሎም በአፍሪካ ከሚገኙ ጠንካራ መንግስታት መካከል አንዷ እንደነበረች እና እንደውም ኢትዮጵያ የአፍሪካ ሕዝቦች የነፃነት ምልክት ያደረጋት ኢትዮጵያ የኢንተርናሽናል ድርጅቶች ሀብ እንድትሆን ያደረገ ማዕከል እንድትሆን ያደረገ ከፍተኛ የሆነ አስተዋጽኦ የነበረው ነው እና ቀይ ባህር ለኢትዮጵያ ገናናነት ያበረከተው አስተዋጽኦ እጅግ በጣም ከፍተኛ ነው። የባህር በር ያላቸው ሀገራት የባህር በር ከሌላቸው ሀገራት የተሻለ ኢኮኖሚያዊና ፖለቲካዊ እድገት አላቸው የሚሉት የታሪክ መምህሩ ኢትዮጵያ በአመት ለወደብ ኪራይ ብቻ ሁለት ቢሊዮን ዶላር እንደምታወጣም ለአብነት አንስተዋል። ባህር በር ያላቸው ሀገራት ኢኮኖሚያቸው እጅግ በጣም ያደገ ነው። ምክንያቱም እኛ በአመት ከሁለት ቢሊዮን ዶላር በላይ በአመት ለወደብ እንከፍል እንደነበረ አንዳንድ መረጃዎች ይጠቁማሉ። ይሄ እንግዲህ አንዱ በሀገር ላይ በሀገር ኢኮኖሚ ላይ የሚያደርሰው ተጽዕኖ ቀላል አለ። ይሄ ሁሉ ይቀራል። ንግዱ ብዙ አገሮች ለመድረስ ይቻላል በባህር አማካኝነት። ስለዚህ ትልቅ አስተዋጽኦ አለ። ሌላው ከጂኦፖለቲክስ አንጻር በአካባቢው ያሉ ለሰላምና ለጸጥታ አስጊ የሆኑ ሀይሎችን ለመቆጣጠርም የባህር በር መኖር በጣም ከፍተኛ የሆነ አስተዋጽኦ አለው። በመሆኑም ኢትዮጵያ በአሁኑ ወቅት ያነሳችው የባህር በር ጥያቄ መሰረታዊና ከዓለም አቀፍ ህጎችና ስምምነቶች አንጻር ተቀባይነት ያለው መሆኑን ገልጸው ለዚህም በቅንነት ድርድርና ስምምነቶችን ማድረግና ዲፕሎማሲያዊ ጥረቶችን ማጠናከር ይገባል በማለት የታሪክ መምህሩ አስተያየታቸውን ይቋጫሉ። ቅንነት ካለ፣ መግባባት ካለ በሰጥቶ መቀበል መርህ ወደቡን ልትጠቀም የሚችልበት አጋጣሚ አለ። ለዚህ ግን ዝግጁ የሆኑ ኃይሎች ያስፈልጋሉ። ሁለተኛ ዲፕሎማሲያዊ ጥረቱ መቀጠል መቻል አለበት። ኢትዮጵያ በአህጉሩ ከሚገኙ አስራ ስድስት የባህር በር ከሌላቸው ሀገራት አብላጫ የህዝብ ቁጥር በማስመዝገብ ቀዳሚውን ስፍራ ትይዛለች። ዩኒቨርስቲዎችን ከኢንዱስትሪዎች ጋር ትስስር እንዲፈጥሩ ስራዎችን በማጠናከር የዜጎችን ተጠቃሚነት ባጎልበት እንደሚገባ ተገለጸ። የምስራቅ ኢትዮጵያ ዩኒቨርስቲ ኢንዱስትሪ ትስስር ፎረም ምስረታ ወርክሾፕ በሐረማያ ዩኒቨርሲቲ ተካሂዷል። ዘገባው የሄኖክ ግርማ ነው። አብስራ አሰግድ ተጨማሪ አላት። የምስራቅ ኢትዮጵያ ዩኒቨርሲቲ ኢንዱስትሪ ትስስር ፎረም ምስረታ ወርክሾፕ ሐረማያ ዩኒቨርሲቲ ተካሂዷል። በፎረም ምስረታ መድረኩ ላይ ተገኝተው መልእክት ያስተላለፉት በትምህርት ሚኒስቴር ተቋማት ትስስር ዴስክ ኃላፊ አቶ ተሾመ ዳንኤል የዩኒቨርሲቲ ኢንዱስትሪ ትስስርን ለማጠናከር የንግድ ፈጠራና ቴክኖሎጂ ማዕከላትን ማጠናከር ያስፈልጋል ብለዋል። ዩኒቨርሲቲዎቹ የሰው ኃይልን ሀብትንና ሌሎች የኢንዱስትሪዎችን ችግር የሚፈቱ የምርምር ውጤቶችን በመልክዓ ምድራዊ አቀማመጥ በማጣራት ያላቸውን ትስስር ማጠናከር እንደሚገባ አቶ ተሾመ ዳንኤል አስገንዝበዋል። የዩኒቨርሲቲ ኢንዱስትሪ ትስስርን ማጠናከር ዩኒቨርሲቲዎች ወደ ራስ ገዝ ለሚያደርጉት ሽግግር ከፍተኛ አበርክቶ ይኖረዋልም ብለዋል። የአርማ ዩኒቨርሲቲ የአስተዳደርና ልማት ምክትል ፕሬዚዳንት ዶክተር አብዲ መሐመድ በበኩላቸው የፎረም ምስረታ መድረኩ በዩኒቨርሲቲ ኢንዱስትሪ ትስስር አዋጅ፣ በአደረጃጀት ማዕቀፍና በባለድርሻ አካላት ኃላፊነት ላይ ግንዛቤ ለመፍጠር የሚያስችል ነውም ብለዋል። የምስራቅ ኢትዮጵያ ዩኒቨርሲቲ ኢንዱስትሪ ትስስር ፎረም ቅንጅታዊ ተግባራትን ለማጎልበት የሚያስችል ነው ያሉት ዶክተር አብዲ በዩኒቨርሲቲ የተከናወኑ ችግር ፈቺ ጥናትና ምርምሮችን፣ ፈጠራዎች ወደ ማህበረሰቡ ወርደው ተጠቃሚነታቸውን ለማጎልበትና ለስራ እድል ፈጠራ ለማዋል የሚያስችል ነውም ብለዋል። በተጨማሪም የፎረሙ መመስረት በምስራቅ ኢትዮጵያ የሚገኙ ዩኒቨርሲቲዎች ከኢንዱስትሪ ጋር ያላቸውን ግንኙነት ለማጠናከር የሚያስችል ስለሆነም ዶክተር አብዲ ጨምረው ገልጸዋል። በፎረም ምስረታ መድረኩ ላይ በምስራቅ ኢትዮጵያ የሚገኙ ዩኒቨርሲቲዎች፣ የኢንዱስትሪ የቴክኒክ ሙያ ተቋማት አመራሮችና የተለያዩ የተለያዩ ባለድርሻ አካላትም ተገኝተዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ኢትዮጵያ የዓለም የገንዘብ ስርዓት ፍታይና ከታች እንዲሆን ጥሪ አቀረበች። በሌላ ዜና ጤና ሚኒስቴር የወባ በሽታ መከላከያ ክትባት በሀገር አቀፍ ደረጃ በሁሉም አካባቢዎች ተደራሽ እንዲሆን እየተሰራ ነው አለ። እነዚህንና ምስል ሀገር አቀፍ ዘገባዎችን ምስክር ለማ በተከታይነት ታቀርበዋለች። ኢትዮጵያ የዓለም የገንዘብ ስርዓት በማደግ ላይ ያሉ ሀገራትን ዘላቂ ልማት ታሳቢ ባደረገና ፍትሃዊ እንዲሆን ጥሪ አቅርባለች። የገንዘብ ሚኒስቴር አህመድ ሺዴ ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም አመታዊ ስብሰባ ጎን ለጎን እየተካሄደ በሚገኘው 114ተኛው የቡድን 24 ስብሰባ ላይ ተሳትፈዋል። በመድረኩ ዓለም አቀፉ የገንዘብ ተቋም አይኤምኤፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጄቫና የዓለም ባንክ ማኔጂንግ ዳይሬክተርና ባርዴን ጨምሮ የአባል ሀገራቱ የፋይናንስ ሚኒስትሮች ተገኝተዋል። ሚኒስትሩ በዚህ ወቅት ባደረጉት ንግግር ለታዳጊ ሀገራት ፍትሃዊ የፋይናንስ ተደራሽነትን የሚያረጋግጥ ጠንካራ የዓለም የገንዘብ ስርዓት ሊኖር እንደሚገባ አጽንኦት ሰጥተዋል። የዓለም አቀፍና አይምኤፍ ማኔጂንግ ዳይሬክተሮች በዚህ ወቅት ተቋሞቻቸው ከቡድን 24 ስብሰባ ጋር የሚያከናውኗቸውን ተግባራት አጠናክረው እንደሚቀጥሉ አረጋግጠዋል። ጤና ሚኒስቴር የወባ በሽታ መከላከል ክትባት በሀገር አቀፍ ደረጃ በሁሉም አካባቢዎች ተደራሽ እንዲሆን እየተሰራ ነው አለ። በሚኒስቴሩ የበሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን እንደገለጹት ክትባቱ አሁን ላይ በተለያዩ የሀገሪቱ አካባቢዎች በሚገኙ 58 ወረዳዎች እየተሰጠ ይገኛል። እነዚህ ወረዳዎች የወባ በሽታ ስርጭቱ ከፍ ብሎ የሚታይባቸው መሆናቸውን ገልጸው በቀጣይም በሁለተኛ ዙር ክትባቱ በሌሎች አካባቢዎች እንደሚሰጥ ተናግረዋል። ክትባቱ በተለያዩ 58 ሀገሮች እድሜያቸው ከአምስት ዓመት በታች የሆኑ ሁሉም ህጻናት የሚሰጥ ሲሆን ይህን መሸፈን የሚያስችል ግብዓት ወደ ወረዳዎች ገብቷል ነው ያሉት። የወባ በሽታ መከላከያ ክትባቱ መሰጠት የተጀመረባቸው አካባቢዎች ያሉ ዜጎች ልጆቻቸውን በማስከተብ ተባባሪ እንዲሆኑም አሳስበዋል። ጎጂ ልማዳዊ ድርጊቶችን በመከላከልና መቆጣጠር ሂደት የህብረተሰቡ ሚና የጎላ በመሆኑ ተጠናክሮ እንዲቀጥል የሴቶችና ማህበራዊ ጉዳይ ሚኒስቴር ጠየቀ። በኢትዮጵያ ከ140 በላይ ጎጂ ልማዳዊ ድርጊቶች መኖራቸውን በፈረንጆቹ 2008 የተካሄደው የክትትል ዳሰሳ ጥናት ውጤት ማመላከቱ ሚኒስቴሩ ገልጿል። ከነዚህ ጎጂ ልማዳዊ ድርጊቶች መካከል ዋና ዋናዎቹ የሴት ልጅ ግርዛት፣ ያለዕድሜ ጋብቻ፣ ግግ ማስወጣት፣ እንጥል ማስቆረጥና የመሳሰሉት መሆናቸውም ተጠቁሟል። ድርጊቶቹ በአብዛኛው በ በባህላዊ መንገድ የሚፈጸሙ መሆናቸውን በሚኒስቴሩ የሴቶች መብት ስርዓት ከፍተኛ ባለሙያ ጌትነት አባብል ተናግረዋል። በሴቶች ላይ የሚፈጸሙ ጎጂ ድርጊቶችና የኃይል ጥቃቶችን ለመቀነስ ብሎም ለማስወገድ መንግስት በስራ ላይ በኋላቸው ስትራቴጂዎች አበረታች ለውጥ መመዝገቡን አረጋግጠዋል። የማህበረሰቡ አደረጃጀቶች የህብረተሰቡን አመለካከት በመለወጥና ጎጂ ልማዳዊ ድርጊቶችን በመቀነስ የጎላ ሚና ስላላቸው በቀጣይም እንዲጠናከር ጠይቀዋል። የኢንዱስትሪ ዘርፍ ለሀገር ኢኮኖሚ የሚያበረክተውን ድርሻ ለማሳደግ በትኩረት እየተሰራ መሆኑን የሀዋሳ ኢንዱስትሪ ፓርክ ዋና ስራ አስኪያጅ ማቴዎስ አሸናፊ ተናግረዋል። መንግስት ዘርፉን ለማነቃቃት በወሰዳቸው የማክሮ ኢኮኖሚ ማሻሻያ እርምጃዎች በተለይም በአምራች ኢንዱስትሪው ዘርፍ ከፍተኛ መነቃቃት መፈጠሩን አቶ ማቴዎስ ገልጸዋል። በተፈጠረላቸውም ምቹ ሁኔታ በኢትዮጵያ የተሰማሩ ከፍተኛ የውጭ አምራቾች መኖራቸውን ጠቅሰው በዚህም ተኪ ምርቶች በሀገር ውስጥ በማምረት የውጭ ምንዛሬ ወጪን መቀነስ መቻል መቻሉን አክለዋል። የአምራች ኢንዱስትሪ ዘርፉን የእድገት ማነቆዎች በመለየት በተደረጉ የፖሊሲ የሕግ ማዕቀፍና የመመሪያ ለውጦች በዘርፉ ከፍተኛ ለውጥ ማምጣቱን ገልጸዋል። መንግስት በየአካባቢው ያሉ ጸጋዎችን በመለየት ባለሀብቶች መዋለ ነዋያቸውን እንዲያፈሱ ያከናወነው ስራ ጉልህ አስተዋጽኦ ማበርከቱን ዋና ስራ አስኪያጁ ተናግረዋል። ወደ ዓለም አቀፍ ዘገባዎች ስናልፍ የህንዱ ጠቅላይ ሚኒስትር የሩሲያን ነዳጅ መግዛት ለማቆም መስማማታቸውን ትራምፕ ተናገሩ። የትራምፕ አስተዳደር ህንድ ከሩሲያ ነዳጅና የጦር መሳሪያ በመግዛቷ ለመቅጣት በምርቶቿ ላይ የ50 በመቶ ቀረጥ መጣሉ ይታወቃል። ባህር ጠንክር ተጨማሪ አለው የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የሩሲያን ነዳጅ መግዛት ለማቆም መስማማታቸውን ፕሬዚዳንት ዶናልድ ትራምፕ ተናገሩ። አሜሪካ የዩክሬን ጦርነት ለማስቆም የሚደረጉ ጥረቶች አካል በማድረግ በክሪሚኒል ላይ ኢኮኖሚያዊ ጫናዎችን ማሳደር ትፈልጋለች። ትራምፕ ለጋዜጠኞች ሲናገሩ ህንድ በአጭር ጊዜ ውስጥ ከሩሲያ ነዳጅ መግዛት እንዳቆም ከሞዲ ማረጋገጫ ማግኘታቸውን እና ይህም ትልቅ እቀባ መሆኑን ገልጿል። በዋሽንግተን ዲሲ የሚገኘው የህንድ ኤምባሲ ቃል አቀባይ በጉዳዩ ላይ አስተያየት አልሰጡም። የአሜሪካው ፕሬዚዳንት በንግድ ጦርነት ህንድ የሩሲያ ነዳጅ መግዛት እንድታቆም ግፊት ሲያደርጉ ቆይቷል። ሆኖም ደልሂ ይህንን እርምጃ ለመውሰድም ባለመፈለጓ ዲፕሎማሲያዊ ክፍተቶች ተፈጥረዋል። ሩሲያ ወደ ውጭ ከምትልካቸው ምርቶች መካከል ነዳጅ ዘይትና ጋዝ ከፍተኛውን ድርሻ የሚይዙ ሲሆን ከዋና ደንበኞቿ መካከል ቻይና፣ ህንድና ቱርክ ይጠቀሳሉ። ትራምፕ በነጩ ቤተመንግስት ረቡዕ ዕለት እንደተናገሩት አስተዳደራቸው የሞስኮን የኃይል ድጋፍ ለመቁረጥ ሰፊ ግፊት በሚያደርገው እርምጃ አካል ቻይናም ተመሳሳይ እርምጃ እንድትወስድ እንደሚፈልጉ ገልጿል። ህንድ የነዳጅ ግዥዋን ወዲያውኑ ማቆም አትችልም ያሉት ትራምፕ እርምጃው የተወሰኑ ሂደቶችን ይፈልጋል፣ ሆኖም በቅርቡ ያበቃል ብለዋል። የትራምፕ አስተዳደር ህንድ ከሩሲያ ነዳጅና የጦር መሳሪያ በመግዛቷ ለመቅጣት በምርቶቿ ላይ የ50 በመቶ ቀረጥ ጥሏል። ባለፈው ነሐሴ ወር ላይ ተግባራዊ የሆነው ቀረጥ ሩሲያ በዩክሬን ጦርነት ወሳኝ የገንዘብ ምንጭ ነው በተባለው ግብይቷ ምክንያት የጣለባት የ25 በመቶ ቅጣት ጨምሮ በዓለም ሀገራት ላይ ከተጣለው ከፍተኛው ነው። ሐማስ የታጋቾችን አስክሬን ለመለየት ተጨማሪ ጊዜ ያስፈልገኛል አለ። በመጀመሪያው የጋዛ የሰላም እቅድ መሰረት ሐማስ 28 በህይወት የሌሉ ታጋቾችን አስክሬን ማስረከብ ይጠበቅበታል። ዘገባው የቢቢሲ ነው። ምስጋና ኃይሉ በዝርዝር ያቀርበዋል። ሐማስ ሮብለት የተጨማሪ ሁለት ታጋቾችን አስክሬን ማስረከቡን ገልጾ ነገር ግን ሌሎች አስክሬን ከጋዛ ፍርስራሾች ውስጥ ለማውጣት ተጨማሪ ጊዜና የዘመኑ መሳሪያዎች ያስፈልጉኛል አለ። የቡድኑ ወታደራዊ ክንፍ ባወጣው መግለጫ ላይ ለሰላሙ ስምምነት ቁርጠኛ መሆኑን አስታውቆ እስካሁን ማስረከብ የቻለው የታጋቾቹን አስክሬን ሊደርስባቸው የቻለውን ብቻ መሆኑን ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ለስምምነቱ ተገዢ ካልሆነ እስራኤል በጋዛ የምታካሄዱን ወታደራዊ ዘመቻ ልትቀጥል ትችላለች ብለዋል። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት በበኩሉ በቀይ መስቀል በኩል የታጋቾችን አስክሬን መቀበሉን ገልጾ ማንነታቸውን የመለየት ስራ ይቀራል ብለዋል። የእስራኤል ጦር ሕዝቡ በትዕግስት እንዲጠባበቅና በዚሁ ዙሪያም ጥሪ አቅርቦ የታጋቾችን ማንነት የማራገጽ ስራ ተሰርቶ በመጀመሪያ ለቤተሰቦቻቸው እንደሚያሳውቅም ገልጿል። ሀያ ነጥቦችን ያዘው የሰላም እቅድ ያለበትን ደረጃ ላይ መግለጫ የሰጡት የአሜሪካው ከፍተኛ አማካሪዎች በበኩላቸው እስካሁን ድረስ የዩናይትድ ስቴትስ ሐማስ የሞቱ አጋሾችን አስክሬን ሙሉ በሙሉ ማስረከብ ባለመቻሉ የተኩስ አቁሙን ጥሷል ብሎ እንደማታምንም አስታውቋል። አማካሪዎቹ ሐማስ በህይወት ያሉ አጋሾችን በሙሉ በመልቀቅ ለእቅዱ ተግባራዊነት ያለውን ተገዥነት ማሳየቱን የተናገሩት አማካሪዎቹ የተለያዩ መንገዶችን በመጠቀም የሟቾቹን አስክሬን የመፈለግ ስራ እየሰራ ነው ብሏል። ሮቡ ማታም ሐማስ ያስረከባቸውን አስክሬኖች ከታጋጆቹ መካከል መሆናቸውን ካረጋገጡ 19 አስክሬኖች ብቻ በጋዛ ይቀራሉ ማለት ነው። በመጀመሪያው የጋዛ ሰላም እቅድ መሰረትም ሐማስ 28 በሕይወት የሌሉ ታጋጆችን አስክሬን ማስረከብ ይጠበቅበታል። የሐማስ ወታደራዊ ክንፍ ባወጣው መግለጫ ላይ እንዳለው የቀሩት አስክሬኖችን ለመፈለግና ለማውጣት የጠናከረ ጥረት እንዲሁም ዘመናዊ መሳሪያዎች ያስፈልጋሉ። ይህንን ዶሴ ለመዝጋት ብርቱ ጥረት እያደረገ መሆኑንም ገልጿል። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ።